አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ውድና ተከበራችሁ ቤተሰብ እንዴት ናችሁ? ደና ናችሁ? አልሐምዱሊላህ ከኔጋ ሁሉ ሰላም ሁሉ መልካም ብያላችሁ። በዓለም ዳርቻ ሰላማችሁ ብዝት ብዝት ብዝት ትርፍርፍ ይበል ያልኩ። ዛሬ በአዲስ ቪሎግ ከች ብዬለው። ሙሉ ቀን ሮገን ማሳያችሁ ላይክ፣ ሼር እያደረጋችሁ እስከ መጨረሻ ቪዲዮ ከኔጋ ሁኖ ይላችሁ። ያለው ክፍሌን ከማጽዳት ነው ጀመርኩት። ጽዳት ላረጋችሁ። ሎ ክፊሌን ጽዳት እያደረግ ሳጥኖችን ጽዳት እናደርጋለን እናስተካክላለን። ከዛ ደግሞ ሚሳ ወደ መስራት እንገባለን። ሙሉ ቀን ፉኔ ፉኔ ነው ማሳያችው። ሙሉ ቀን ፉኔ ፉኔ ላይክ ያረጋችሁ እስከ መጨረሻ ከኔ ጋ ሁኑ ይላችኋለ። አይ እና በዚህ ዓመት እባካችሁ መቶ ሺ መግባት አለብኝ፣ መቶ ሺ መግባት አለብኝ። ስለዚህ ሁላችሁም ላይክ ሼር አድርጉ። ለኔ ይጠቅመኛል። የሚጠቅመኝ ከሆነ ምን ቸገራችሁ እናንተ። ሼር አርጉ፣ ላይክ አርጉ። ኦፍኮርስ ላይክ አርጉ እንዴ፣ ይጠቅመኛል ለእኔ እያልኳችሁ እኮ ነው። ከእናንተ ምንም የሚቀንስባችሁ የሚጎዳችሁ ነገር የለም። ስለዚህ ላይክ አድርጉ እላችኋለሁ። የጸጉር ማጃ የዚህ ነው የምሰቅለው። ወይኔ በላቸው፣ ወይኔ በላቸው አሚና፣ ወይኔ በላቸው። እና፣ ለማንኛውም ማለት ነው ሙሉ ቀን ቪሎግን ማሳየች እስከ መጨረሻ ከኔ ጋ ሆኖ ላይክ ሼር እያደረጋችሁ ከኔ ጋ ሆኖ፣ ክፊሌን ጽድት አድርጌ ምናምን፣ ከዛ እንወጣለን፣ ወደ ክችን ጉዞ፣ ወደ ክችን እንላለን። ቀድመን አሁን ጠዋት ነው፣ አልጋችን ማስተካከል አለብኝ።

ቃ ክፍሌን ጨረስኩኝ። ቶሎ ቶሎ ደከመኝ። ክፍሌን እንደዚህ ከጨረስኩኝ በኋላ ልጅቷ እያጠረገች ነው። እሷ ትጠርጋለች፣ እኔ ወደ ክቺን ከባለው ጊዜ የለም ሰዓት የለም ሰዓት የለም ሰዓት የለም አበዜ ላ አበዜ ቤቱን ከሰ ለቀጣጤ ምን እየሰራች ነው? ሚጣድን ልናስቀምጥ ነው፣ እንጀራ ልንጋግር ነው። ላ አበዜ ቱማተነ ሙሉ እጭ ወተዳ ወለወለዳ ሶ ግልሳ ወይኔ! ጫማ የት ሄዳ? እያፈለጥኩ ነው እዛ ወንድሜ ነው ያስፈለጥኩት። እስኬጂ አይችልም። ጣ ወጥ ገና በከሰል ነው የሚሰራው። ወይኔ! ወይኔ! እዚህ ቤት ማብራት ሀይል አይችልም። ወላሂ ተቃጠልኩኝ። ማብራት እስቶ አይችልም፣ አይችልም

ወጥ ነው የሚሰራው በሀገራችን ላይ። ይሄን ግሽር አርግቼ ቆራረጣለሁ። እስኪ ለማንኛውም ላይክ ያረጋችሁ እስከ መጨረሻ ከኔ ጋር ሽንኩርትና ቶሜ ቆራጥ ላይክ ያረጋችሁ እስከ መጨረሻ ከኔ ጋር ሁኑላችኋለሁ። ቤተሰብ አይ

ይሄቱ ደግሞ እንጀራ እየጋገረች ነው። እስኪናያት ማሻአላ ተባረከ ረሕማን ማሻአላ ማሻአላ። ኮቸ ኮቸ ኮቸ እንጀራዬ፣ የኔ ፍቅር ማሻአላ። እኔ ጎበዝ፣ ይመችሽ እኔ ወጥ እሰራለሁ፣ እቴ እንጀራ ትጋግራለች። አካተማ በቃ ቀለል አርግተን ነው ስራችን የምንሰራ፣ ተጋግዘን ነው ይመቸ። ነው ያራዳ ልጃ። እና ማንኛውም ላኪ ያረጋቸው አሁን ቲማቲሜን ስልኬን አስቀምጨረሰኝ ወላይ ቁሌትን አቁላልቼ ድንቼን አጥቤ ገሽሬ ጨምሬ፣ አሁን ትዝስለኝ ለካ እየቀረስኩኝ ነበር። እና ሌላ እና ሌላ ትንሽ መብሰል ይቀረዋል። ጨረስኩኝ ወጤን ስማርት